አሜን አሜን ታረጊልን። መልክአ ድንግል ማርያም ሰላም ለዝክረ ስምኪ መቤት የማርያም ወጭ ክለም ለሚያምረስ አጠራለሽ ሰላምታ ይገባል። ከልበኒ ቆስት ነበልሰ ነበልት

ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉ ለመስማት ፈርተው ተገኝተዋል እና ድንግል በላይ ይቅርታና ለጭርነት ለቸርነት የተጋሽ ስለሆንሽ ልቤ በሀዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮች ነገሬን ያድምጡ ሰላም ለመርያት ይገኛል።

ተጣር ሽታ መዓዛ የተለየ ነውና፣ ድንግል ሆይ ያዕቆብ በፍኖቶ ለዛ በወርቅ ወርቅ መሰል አምሳል እንዳይሽ ለእኔ ሕይወት የመሸጋገሪያ ድልድይ መርኩዜ ነሽ። ስለዚህ በፍርድ ቀን ዋጋት ዋስ ጠበቃ ትሆኚኝ ዘንድ ማልድሻለሁ። ሰላም ለከናፍርኪ መቤት የማደሙቅ ያየሃኔ የበስህ አበባ ለሚመስሉ ከንፈሮች ሰላምታ ይገባል። በንጽህና እና በቅድስና የተጌጡ ናቸው እና ድንግል ወይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሀዘን ከለቅሶ ፈጽመሽ አደኝ፣ የልብ ሐዘን ብዙ ነው እና ሰላም ላፉኪ እመቤት ማርያም ሆይ የአረጋ አባት ሲሆን ከአንቺ ሰው ሆኖ ህፃን በነበረበት ጊዜ የፈረመ መለኮት ለሳማ አበርት ሰላምታ ይገባል። ወይ እንደ ንፁ ወጣን ማዛ ያለች ነች የበደነ ሀፍረት ቤት በተከናነበ ጊዜ እናቶ በደል እና ትፍትሽ ታደረጋ ጊዜ እንደነበር ነች ድረሽ አሜ ሰላም ለአስናነኪ እመ ቤት ማሪ ሆን ሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶች ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎድ መንጎች ጽድዋት ናቸውና ድንግል ወይ በደብተራ ኦሪት የህግ መፍትሄ ምስክሯ ነች። ልጅሽ ደም አርግቶ አጥንት ከስክሶ የፈጠረኝ እኔን አጥብቀሽ ፈልግ ከዚህ የበለጠ ልሻም እና ሰላም ለልሳነ ኪመቤት የማርያም ሆይ የማርና የወተት መፍለቅ ለሆነ አንደበቴ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ወይ ከያቂም እና ከአና በህግ የተገኘች ውርግ ልጅ ነሽ እኔን ባረሽ ወደ ተጨናጭ ከጥላ ታንሿ ወደ አንጋወራ ንጹህ አድርጊ። በሰማያዊ በምድር ተስፋ አንቺ ነሽ እና ሰላም ለቃልጌ እመቤት የማርያም ወይ ከወይን የፍሬ ዘለላ ይልቅ ለሚጥም ሞቃልሽ አነጋገር ሰላም ታይግባት ማመን ከመስረሳ ከበገና ድምፅ እጅግ ያማረ ነው እና ድንግል ወየቀ የህይወት ብርሃን መቅረጽ አንቺ ነሽ። የዚህ ዓለም ፍቅር መገዱ በላይ ይነሳል። በላይ ላይ ቢነሳብኝ ቅርብ አይናት ሆይ ፀጥ ይል ዘንድ ገስጪው። ሰላም ለእስትንፋሴኪ እመቤት የማርያም ሆይ ማዕዛው ህይወትን ለሚያድስ ለእስትንፋሴኪ ሰላምታ ይገባል። በገነት እንደሚገኝ እንደ ተመረጠሽ ትዛፍ ልዩ ማዕዛ አለው እና ድንግል ሆይ ቅዱሳን የሚቀደስ ማደሪያ ሆንሽ። ቅዱሳንን ለሚቀድስ ማደሪያ ሆኖች። መልካም አረግፍ ሆይ በመልካም ጎዳና መርተሽ ከሞት ሰውሪን በከንፈረዴ ስላስርም ሸሽት ሚገራም ነብር። እመቤቴ ማርያም አስቀድሞ ሰለሞን እንደተናገረ ከወይን የሚጠም ቃል ለሚፈልቁበት ጉሮሮ ሰላምታ ይገባል። ድንግል ወይ ታላቁም የተጎናጸፍሽ የጽድቅ መራቁት እንዳስጨንቀ ጥበበኞች የጥበበኞች አልተጠበቡበትን ባህትኞች አልደከሙበትን የዘጋ ልብስ አልብሽኝ። አሜን። ሰላም ለክሳድክ እመቤቴ ማርያም ሆይ እንደሌሎች ናገል ገል የብርና የወርቅ ያይደለ የንጽህና ሀብል ያጠለቀ አንገት ሰላምታ ይገባል። ድንግል ወይ ጻዕዳ የምትሆን ርግብ ረግብ እንመስልሻለን። ይወት ዘመን ውስጥ በስንፍና በእንዝላልነት በስንፍና እና በእንዝላልነት ሊያልቅ የቀረብን ንስሐ የምንገባበት ጽድቅ የሚሰራበት እድሜ ጨምሪልን አሜን። ሰላም ለመታ ክፍትኬ እመቤቴ ማርያም ክሩቤል የሚሸከሞትን መለኮን ለተሸከሞት ከሾች ሰላም ተይቅባል ከበደል ቀንበሬ የራቁናቸው እና ድንግል ሆይ የሆሴ የሽልማቱ ጌጥነሽ እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግን አመሰግነውም ዘንድ ቀና መንገድን የምራ በይኝ፣ አሜን። ሰላም ለዘባ ነኪ እመቤት ማርያም ከዘባ ዘባ ነኪ ብሎ የሚከብረው ዘባን ሰላምታ ይገባል። እሳትን ተሸክሞን የነበልባሉ ውየት አላቀተለውም እና ድንግል እያለመዘግየት በትናሽ ድረሽልኝ እና ችግሬን ሁሉ አሰጉችልኝ አሜን። እመቤት ሆይ የበጎ ነገር ምኞቴን ፈጽምልኝ። ሰላም ለንግዳ ኪ መቤት ማርያም ሆይ እሳተ መለኮት ማለት ያለሆነ ደረት ሰላምታ ይገባል። ያውም ሰውነትን የሚቀድስ ሙገትን ሙቀቱን እና ነፍስን የሚፈውስ ነው እና ድንግሎች ለችግረኛ የወርቅ መዝገብ ዋንጫ የሽሩ ከሀገር ብሄድ ድራኮት ቢያሀያዝንም ልብስና እና ስን ጓንጫ ልብስ ሽንደት እና ሰላምነት እንጊ አመቤት የማርያም ሆይለ ሰማያዊ ጥበብ ማረፊያ ለሆነች ህጽነሽ ሰላምታ ይገባል። ተወዳደ ወይም ምሳሌ ያይገኝላትም እና ድንግሎይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። መቤቴ ሆይ ጎብጣ ጫጩቶቿ በክንፎቿ እንደምትሰበስ

ለመሸከም ችሎታ አላቸው። እና ድንግል ሆይ ለምሳሌ የማይገኝልሽ ቅድስትነሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርስ ነው። አሜን። ሰላም ለኩርና አኪም እመቤቴ ማርያም ሆይ! አደው ኩርናሽ ሽክርንሽን አመሰግን ዘንድ ተገቢ ነው። ለሚያቀጥ እሳተ መለኮት መጠጊያ ተገቢ ነው። እና ድንግል ሆይ አንኩስ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ የልቤ ሀሳብ በየጊዜው የሆነ ድርሰት ያለመራቅ ሁሉ ጊዜ ከእኔ ጋር ኑሪ። አሜን። ሰላም ለመምጣት እኪመ ቤቴ ማርያም ወይ! በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬት እና በገሊላ ወርቅን ከሐር አስማምተው ሲፈትኑ ድካም አልተሰማቸውም። እና ድንግል ወይ ለወዴት የንግግሯ መፍለቂያ የሄደ

በረድኤት ሻይል ጠብቅኝ። ሰላም ለሀጽ በረድኤት እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት ጥቂት እያሉ የሚያድጉ በእጅ ጣቶች ላይ ለበቀሉ ጥፍሮች ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆን ሸኔን ባለሽን በዘመን የኩሌታ አትውሰድኝ። የልቤ ጭንቀት ይህ ነው እና ሰላም ሰላም። የድንግል እናት ወተት በአምላክ አፍ ውስጥ አመንጭተዋልና፣ ድንግል ሆይ ሰላምን እያስገኘሽ ሰላም

እኔን ባሪያ ሽን ወዳለው እኮን ስለዚህ እኔ ባሪያ ባሪያ ባለሟል ስትሆን ማነ የሚደፍረኝ የሚል ተስፋ ሰጪኝ። አሚን ሰላም ለከርስኪ እና እናቤቴ ማርያም ባለብዙ ሰላም ታይገባል። ትእዛዝ ወሬትን ከተጻፍባት ከሙሴ ጽላት ይልቅ ታላቅ ክብር አለው እና ድንግል ማርያም ሆይ ከንሽ የበደርሰው የሚሆን ጠላት ይደመስስልኝ ዘንድ በብዙ ድረስ

አልብሽኝ በወርቅ አበባ የተሰራ መጎናጸፊያ ነው። አጎናጽፊን አጎናጽፊን አሜን። ሰላም ለኩላሊቲኪ ቤተ ማርያም ሆይ ለሁለቱ ኩላሊቶች ሰላምታ ይገባል። የጤና ጥቅባ ዘይት እና የሚያስደስት የወይን ማጣሪያ ምርጥ እቃዎች ናቸው። እና ድንግል ሆይ በጠላቶች ፊት መነሳትን አትፍራ፣ ስለ እኔ ሆኖ ልጅ ወዳጄ በጉባኤ መካከል።

እምብርትሽ ሰላምታ ይገባል። እሱም ህልውናውን የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳይጠጧት የለመለመች አረም ምርጫ ይህ ምርጫ በትሮ አንቺ ነሽ። በምጸልይበት ጊዜ አፌ አነጋገር ጉለት ቢገኝበት በእግሩ ብጽዕጣን ሙይበት ሰላም ለማህፀን የኪነቤት የማርያም የእግዚአብሔር ማደሪያ ለሆነ ማህፀን ሰላምታ ይገባል። የእግዚአብሔር ቀኞቹ ያበጃጀሽ ያከናወነች ነሽ እና ድንግል ሆይ ናርዱ ከሚባል ሽቶ ጅግ ብልጫ ላይ ያለው መዓዛም አለሽ እመቤቴ ሆይ የፈለገውን ሁሉ ለማግኘት የፈለገውን ሁሉ ለማግኘት አንዱ አይኔ ከሁለተኛው ጋር ወደ አንቺ ያንጋጥታ ሰላም ለማዘን ኪሞይሲ ማርያም ወየ እግዚአብሔር መቅደስ ለሆነ ማዘንሽ ሰላምታ ይገባል። ህጉና ስርዓቱ ከሌሎች ለየት የተለየ ነውና ድንግል ወይ የህይወትን ወይን ሀረጊ የህይወት ወይን ሀረጊ እየተባሽተ ስትመሰገኝ ትኖራለሽ መሬት

ማርያም ሆይ ሳይነጣጠሉ ለሚኖሩ አጓዞች ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈተተናቸው አይቻልም እና ድንግል ሆይ ይስሐት ኃጢያት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ጀርነትሽ ፈጽሞ ይደረግልኝ። አሜን ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽአት አድርገው ወደ ቤተ መቅደስ ባስገቦች ጊዜ ለልዑል ምስጋናት ለተንበረከኩ ጉልበቶች ሰላምታ ይገባል። ድንግል ሆይ የንቁ ደንግያ መንበር ምሻጠ ሃጣን ከታላቅ የደስታ አደባባይ በተሰደሩ ጊዜ ምርኮ ሆነች ዘንድ ከእነሱ ላይ የተሻገሪ አሜን። ሰላም ለአጋር በነበልባል ያጌጠ ህዝብ በጭንጫ ላይ በታነዘ ፎቅ ለመኖር ይችል ዘንድ በእውቀት ከፍ ከፍ አድርጌኝ እንዳልወድቅ ደግፈኝ አሜን። ሰላም ለሰኮናኪ እና ቤተ ማርያም ላይ እግር ተረገዝ ሰላምታ ይገባል። በመንገድ ላይ ድጣ ያደጠውና ድንግል ሆይ ያኔ ይህ ቃል ኪዳኑ ምልክት ቀስተ ደመና ነሽ እናት ለሕፃን ልጇ እንደምታደርግለት ተጣፈጥ ሽቱ አጣፍጠሽ ጤንነቴን ጤንነታችን ስጪኝ አሜን። ሰላም ለመካሄድ እመቤቴ ማርያም የማርያም ወይ ብዙ መከራ ያገኛቸው ጫማዎች ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ፣ ያለ ጫማ በሾህና በበረሃ እርምጃ ላይ ተጉዘዋል። እና ጽዮን ሆይ! እውነተኛው ወዮላዊ ቃለ አስርቱ ቃለ የተጻፈብሽ ሙሴ ታቦት ዘላትነት ጊዳዳሪዎች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለይም። ሰላም ለአጻቤ እመቤት የማርያም ሆይ፣ ስድስት እና አራት ተደምሮ አስር ለሚሆኑ ለእግር ጣቶች ሰላም እላለሁ። ድንግል ሆይ ንጹሕ የመሰውያ መንበር የተባልሽነሽ ሽነሽ አፌን ስንሽን በተራ ጊዜ በሩጫ እና በችኮላ ፈትነት ድረሽልኛ ምን ሰላም ለአጻረ ግሪክ እመቤት የማርያም ሆይ፣ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶ ስላም ወቀው ማጌትን አልፈቀዱም እና ድንግል ሆይ የነው የልጅ የእያሱ የመታሰቢያው ሐውልት ነሽ። ከአዳኛ ወሬ በዲያቢሎስ ግፊት እንዳልወድቅ ደግፊን እንቀርቦ በእናቴ በህዋን ላይ ታላቅ መከራ የመጣባት እሱ ነው እና ሰላም ለቆምኪ መቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ክመላት ሰላምታ ይገባል። ድንግል በይልምናይ ትሰሚኝ ዘንድ እማልድሻለሁ። ወደታች እንዳልወረድ ወደ ላይ አውጭኝ። በርኅራኄ የበለጸገ እንዳንቺ አላገኝም እና ሰላም ለመልክ ሕኪማ ቤት የማርያም ወይም እንደ ፀሐይ ለሚያበረው መልክ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎልም እና ድንግል ሆይ የፍቅር ባለቤት ሰላም ወዳድነች ነሽ። ፍጹም በሆነ ብርሃን የተመላ ፊትሽ ይገለጥልኝ። ማንም ሊሰማ የማልፈልግ ወይም የማሳስብሽ ነገር አለኝ እና አሜን። ሰላም ለጸሐተ ነፍስ ሕኪማ ቤት የማርያም ያለ መጨነቅ እና ያለ ጸሐር ከስጋ ኋላ ተለየ ጸሐተ ነፍስ ለተለየች ነፍስ ሰላምታ ይገባል። አውሯም በልሽ ቀኝ ጎን በክብር ነው። ድንግል ከፈታሪ ዘንድ የባለሟልነትን ግርማ የተጎናጸፍሽ ነሽ። በረዴትሽ ሰውነቴን ከደጋ ማሳረፊያት ክብሯም ኃይሏም ከደጋግ አባቶቿ ክብር

በሚጣፍጥ ሽቶ በሐዋርያት እድለ ተገነዘው ንጹህ ሥጋ ሰላምታ ይገባል። እንግል ሆይ የተመረጡና እና የተባረኩ ወገኖች የሆኑ ቦረክት ልጅ ነሽ እመቤቴ ሆይ ተርነት እንደ ጡት ሆኖ ያሳድገኝ ዘንድኔ እንደ እናት አባት አድርጌሻለው። ሰላም ለመቃብርኪ እመቤት የማርያም ማርያም ጌቴ ሰማኒ በምትባል መካነ መቃብር ሰላም ይከፈል። ይህችም ለኢየሩሳሌም አቅራቢዋና ፋዛኝ ሆናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የስጋሽ ማረፊያ የሆናች ጌቴ ሰማኒ ከሳባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤት የማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኙ መካነ መቃብር ሰላምታ ይገባል። ይህችም ስሟ ጌቴ ሰማኒ ይባላል። ድንግል ወይ በመንፈስ ለተጨነቁት እና በሀሳብ ለደከሙት የእረፍት ቀናት የሆነች ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባአንቺ ላይ ባደረ ጊዜ የልብ ልብት ልብ ታላቅ ግርማ። ሰላም ለፍልሰተ ሥጋ እመቤት የማርያም ምጡቅና ሩቅ ወደ ሚሆን የደስታ ቦታ ላደረገ ሥጋ ሰላምታ ይገባል። የዋም ህብሩ ሊመረምሩት በማይቻል እንቆይታ ነፃ ሕንፃ ይገኝበታል። ድንግል ወየማቅና የዘርጋ አይደለ የብርሃን ድንኳንሽ የከረምት ዝናብ ቀለም ሰማያት ወረቀት እንዲሆን ምስጋናችን ተጽፎ የሚያልቅ አይደለም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ የሁዳ ልጅ ሆይ ከመሬት ወደ ሰማይ ላደረገው ስጋ ሰላምታ ይገባል። የክህነት ሀብት መገኝ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ክብር ይገባሻል። እንግል ሆይ ማዛሽ ከስኪ ሬዳሽ ታይ በልጣል የምድር ተስፋ በሰሌዳ መልክ ቤዘጋድ እያደር የምድር ስፋት በሰሌዳ መልክ መልክ ቢዘጋጅ ያደር አዲስ እና እንግዳ የሚሆን ምስጋናሽን በጥሩ ጽፎ ሊጠረሰው አይችልም። ሰላም ለብሰተ ስጋኪ እመቤት የማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአድረገ ስጋት ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባ ስለሆነ በሰማይ ካሉ መላክት እና በምድር ከምኖር ደቂቃ አዳሙን ጊዜ ምስጋና እናቀርብልሻለን በዝንቱ ቃለ መሃሌት እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የባብሌ ድምፅ የሚያመሰግን ሰው መከራ ባገኘ ጊዜ ፈጥነች ድረሽ ለትና ይዞሃለሁ ልበይ ድንግል ወይ ክርስቲ ሎቢ የተባለ እንቁ ፈርጥነሽ ስነ ምግባርሽን ከከርፌ ማዕዛ የተለየ ነው ማዕዘንሽ እና ባብይነት ያለውን የሽቱ አበባ አስገኝቷል እና ስብሃለኪ እመቤቴ ስብሐት ለኪ ማርያም መቤት ማርያም ወይም በራስ ፀጉር ቁጥር አመሰግንሻለሁ። በአጥንቶችን ቁጥር አመሰግንሻለሁ። ድንግሎች በሚታየው እና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ነግሥት ወይም የማይታየው እና በማይዳሰሰው ሁሉ ቁጥር አመሰግንሻለሁ። ሰላም እና ጊዜ እስከ ዘላለሙ አሜን። አባታችን ሆይ